በጣም በጣም ስድ ባለጌ የምንባለው እኛ ነን አይደል? ያ ያ ግን እኔ እንደዚህ አይነትም ነገር አለ። እናት ትሳደባለሁ። እናት ብሳደብ እኔ የኔን እናት ማንም ሂዶ ሊነካት አይችልም። እኔ የሰው እናት ስለተሳደብኩ ሂጄ የሰው እናት በጫፍ ልነካልች። ይሄ ግን ክብርን የሚያወርድ ነገር ነው። ለምን ካልሽኝ እናት ናት። አይሆንም አይሆንም አለች። አታዲያ በራሱ አካውንት እናቲቱ ይዛ ገብታ ላይቭ ላይ ይሄን ነገር ብታደርግ ኑሮ ልጅቷን አሳስተዋታል። ወደ ስህተት መንገድ እየሄደች ነው። አይሆንም አለች። ቻል እምቢ ስትላት አብራ ወጣች ሚዲያ። ስለዚህ ልጅቷ ማድረግ የነበረ ምን አካውንቷን እንደውም ከቲክታክ ጠፍታ እናቲቱን ማሳመን እንጂ አለባት እናቲቱን አሳታ ሰጥታ ምንድን ነው ያለቻት? ያችን እንትናን የምትባለው ሜላት የምትባለው ሜላት እና ቀታለሁ በጣም መርዚ የሆነ የባለጌ ናት። ምንድን ነው ያለቻት እኔን ያለቻት? ሀያ አመት ሙሉ ለልጄ ብዬ ነው ትዳሬን ትቼ ልጄን ያሳደግኩት። ልጄ እንደዚህ ክብር እንዲኖራት ያደረግኳት ነው ቆንጥቼ ስላሳደግኩት ነው። ሜላት ናት ያሳደገቻት? ይሄንን ትመልሱልኛለች ትመልሽልኛለች ዘንድ እናቲቱን አሳልፋ ለሚዲያ እንድትሰደብ ያደረገቻት ልጅቱ ባሳደገች አብልታ ባጠጣች ላይ ሆም ለስለምትሆነው እኔ ልቀቂያት ልቀቂያት ትላላችሁ ልልቀቃት ነገ ተመልሳኔ ጋር ማን ጋር ነው የምትመጣ ዜድ እናት ጋር ትመጣለች ልጁም ለአንድ ቀን ምናልባት አልባ ለፈለገ ባዳ እኮ ነው አናውቅም እንደ ትዳርን ልክ እኛም እኮ አሳምነን ከሰው ከሰው ከሰው እናት ጋር አጣልተንም እኮ ብለን እና ቃል ወንዶችንን የተጣላ ቀን ውጪ ብሎ ነው የሚያወራው እራት አይደል መልሳ እናት ሂቱ ጋር ነው የምትሄደው እናትን እንደዛ አርጋችሁ አትግፏት እንደዛ አይነት ሲጀመር አጸያፊ በጣም አጸያፊ ነገር ሚዲያ ላይ እኔ እስካለሁ ከሁላችሁም በፊት ሚዲያ ይጀምራል። አጸያፊ ነገር ያየው አሁን ነው። በጣም ያስጠላል። ልጅቱን ሰድባችሁ ማባረር ነው። በጣም ባለጌና ልጅቱን

አቁነ፣ ከሆነ አይ ልጅቷም ዴዚ ሼር ይደረግላት እና በቃ ላይክ፣ ትክክል የሆነውን ነገር ልክ አይደለም ማለት ይሻላል። እንትን አንድ ጥያቄ ለጉችም እናቲቱ አካውንት አላት ወይ? ፌመስ ናት ወይ ወደዚህ ነገር ውስጥ እንዲገባ ያደረገቻት ኢንተርቪ ስትደረግ ሁሉ አይቻለሁ። ይህች እናት ባትወዳት ባታከብራት አካውንት ፌመስ የሆነ አካውንት የላትም። እናት ግን ከስድስት በላይ አካውንት አላት። ከስድስት በላይ አካውንቶች አሏት። መልስ ይሆናል፣ አካውንት አላት ወይ ብለህ እየጠየቅ ያለው ያ ዜዲ የትላንት ትላንት ስድስት አካውንት ቢኖራት ስድስት አካውንት አላት። እኔ ቆይ ቆይ ቆይ እኔ ልጁ ጋር ብዙም ስምምነት የለኝም። ችግር የለውም። በሌላ ውይይት ከሆነ ውይይት ነው ስርዓት ያለው ውይይት ግን አንተች እናቴቱ ጋር አጣልተህ አንተ ነገ ሚስት ትሆነኛለ ብለና ለእናቱ ያልሆነች ለአንተ ትሆነኛለ ብለ ታሰባለህ? ይህን ጥያቄ መልስልኝ። ጆክር ምን መሰለህ? ገብተ ሁሉም ነገር እስካላወቅከው ድረስ ምንም ነገር ሊገባ አይችል። በደንብ ግባበት። እስኪ ገብተ የሚባለውን በድላታለህ፣ አስቀይማታለህ። እናት ናት እያልኩ እናት ናት። እናትህን አንተ ምንም ቢሆን ትጠላታለህ። እናትህ ደግሞ እንደዚህ የከፋ የመረረ ነገር እንደውም እኔን ትፈልገኛለህ የሚል ሪከርድ ተቆርጦ ነው ያየሁት ከአንተ አንድ ለአንተ እናትን ቢሆን ይሄ ነገር፣ የአንተ እህት ይሄን የምታደርግ አትናደድም? እህትን አትገላትም? እህቴ ለራሱ ባለፈው የሆነ ልጅ አፍቀረ ኬ ብለን ድረናታል። ምንድን ነው አዲስ አደለም እኮ እናቴቱእናቴቱ አይሆንም አለች። በደንብ ለመፍታት ችግሩን ትፈልጋለህ? የዲዚ አካውንት ኢንስታግራም ልስጥ፣ ገባህ በሙሉ ኢንፎርሜሽን ያለው ሀያ አንድ ዓመት ሙሉ ያለውን በሙሉ አውጥታት ስተ፣ እናትየውም ደውል አነጋግራት። ከዛ ደግሞ የእናትየውን እህቶቿን ወንድሞቿን አሜሪካ ላይ ያሉ በሙሉ ሰዎችን አገኛቸው። ከዛ መልሱ በደንብ ይገባል። አሁንም ያሉት በቃ እናቷን አታዋራት፣ ችግር የለውም እናቷን ዛሬም ነገም እናቷ ናት። ሁልጊዜም ይነግራታሉ ብዙ ነገሮች ስጽፍ ኢንስታግራም ምናምን ላይ ምንም ነገር መጥፎ እንዳታወሪያት፣ እናትሽ እናትሽ ነች ሁልጊዜ ገባህ? ይሄ ደግሞ ትናንትና እንድናደርግ ያደረገኝ ደሞ ብዙ ነገር ስለሰማሁ ከሊንዳ ወልደዋል፣ እና እህቱን ደፍሮን የመጣው ሊቢያ ስንት ሴቶች አብላሽተዋል፣ ወልደዋል፣ ወረቀት የለውም ካምፕ፣ እንደዚህ ብዙ ነገር ሲሆን ለዲዚ ነገር ዝም ያልኩት ገባህ? አሁን ምንም ነገር ማውራት አልፈልግም ስለዚህ ነገር ግን ከሶሻል ሚዲያ ላይ ወታችን ለማብራት መፍትሄን ለመፈለግ ያክል አንተን እንደዛ ያለች ያ እንዴ ጥንባጋሚ ኮብለኛለች ላምጣለ እኔ አሁን እናንተ አንተ ጋር የተጣላችሁበት ምክንያቱ አንተን አታገባም ብላ ነው። ልጅቷ እንካ ልንገርግ ክምር ማለት አይደለም። እኔ ግልጽ ነ የምጠይቅህ፣ አንተን አታገባም ብላ ነው ጸባቸው ወይስ አንተ ጋር ከመገናኘቷ በፊትም ትበድላታለህ? እኔም ጥያቄ ጆከራነት ነው። ምንድን ምንድን ምንድን ምን ይጥፈችው ብላችሁ መጀመሪያ ጥያቄ ጭንቅላታችሁ ላይ ያስገቡት። እኔ የምጠይቅህን ጥያቄ መልስልህ። አሁን ብዙም ውስጥ ሚስጥሩን አውቀሃል። እኛ ሁለታችሁም እንድትገፉ፣ ትወዳታለህ፣ ታፈቅራታለህ፣ ብትጋቡ ፍቅር መካከል ማንም ተጋቡ ተጋው፣ እናቲቱም ሚዲያ ላይ አምጥተዋታል። ተስማምቶ ወደ ስምምነት መጥቶ እንድትጋቡ ነው እኛ የምንፈልገው። ግን መጀመሪያ እኔ ልጠይቅ የፈለግኩት ነገር ከአንተ በፊት ትበድላት ነበር ነግርሃለች? አንተ ከመገናኘት በፊት ወይስ አንተን አታገባም ብላ ነው ይህን ሁሉ ነገር ጸቤ። እንደውም ከኔ ጋር ከተዋወቀች በኋላ ነው እናቴ ከዲዚ ጋር ትንሽ ረጋ እያለች መጣች። ምክንያቱም ይህ ልጅ ያወጣዋል ምናምን ብላ ስለምፈራ ነው መሰለኝ፣ ብዙ እንትን አታረጋትም። ማርያምን የድሮውን ብታይ በጣም ነው የሚዘገነ ነው። እናቴቱ እ እንደዚህ አይነት አይቻላቅም በህይወት የሙሉ ማ፣ ወንድሜ ግን ከባድ ነው እኮ ጆከር፣ ማንም ሰው አልፈርድም። የሶሻል ሚዲያ ተገባ ምንም ነገር ሰው ስለማያቅ ቢሰድበኝም ቢለኝ ምንም ነገር ለማንም ሰው አልፈርም። ማንም አይሰድብም። ይህ እኮ እንትን የሆነ ነገር ነው። እኛ በነገራችን ላይ ምንም ስድብ አይደለም። ምንም ለያየው ነው። ልንገርሽ፣ ከዛ በኋላ ልንገር፣ ትልቁ ጸብ መጣው። ልንገር ከዲዚ ጋር እኔ ፒዩር አማራ ነኝ፣ አንቺ ደግሞ አማራን ታገቢው። ትግርኛ ሰዎችን አልወድም። ይሄ ነው ትልቁ ጸብ ያመጣው። ይህም አትክድም ሰው ቮይስም ማለት አሰማ ይችላሉ

ያ ሳይሆን እኔ አሁን እየጠየቅኩ ያለሁት ነገር አንደኛ ነገር እናት ናት። አንተ ጋር ከመገናኘታችሁ በፊት ትበድላት ነበር? እሷን ትገፋት ነበር? እንዲ እየሰማኝ አይደለም። እንዲ ችግር ልመጣልህ ነው። አንተ ጋር ከመገናኘታችሁ በፊት ትበድላት ነበር? ትገፋት ነበር? ያንን ነገር ያንን፣ አዎ በማለት ብቻ አኳር የለም። አሁን እኮ እሱ ተናገረ። ሚዲያ ላይ ሚስጥሩ አውጥተን እንድናገር ፈልገ ነው። ከዚህ በላይ ስድባ አይደለም እንዴ? ተሰድባለች እኮ እናቲቱ ተሰድባለች። እንደ ሀበሻ አስቀባጫ ይቻላል። ሰው ሲሞት ብቻ ነው ጀስትስ ፎር ከል ከል የሚለው ሰው በህይወት ያለ ፍትህ አይልም። ማርያምን እች ነገ አንድ ነገር ልጅ ብትሆን አቃለ ሁሉም ሰው የዲዚን ፕሮፋይል አድርጎ ፍትህ ለዲዚ እንደሚል እናት ትሙት እያልኩ ነው ገባ? ስላልሞተች ነው እንጂ ግን ህይወቷ ስላላለፈ ብቻ ነው። አንድ ሰው ደግሞ እስካለ ድረስ ነው ከአንተ ጋር ነን ማለት ያለብህ። ከሞተማ፣ ሞት ነው ሰው፣ እሱ ጋር አብረህ አትሞትም። አንዴ አሁን በውስጥ ፍልሻለሁ በዛኛው አካውንቴ ቴሌግራም ላይ ሀይበኝ። እሺ እናት ወልዳ እያሳደገች ወይም ለሰው ልሸጣት ነው ወይስ የከፋ ነገር የምልታደርጋ ነው? ይሄ ነገር እኔ አልገባኝም። ግን እናት እኔ እስከማቀው እናት አታገቢም ከልን ካለች፣ እናቷን አንተ በሌላ መንገድ ለማይ ወደ ሚዲያ እንዳትመጣ በሌላ መንገድ ለማሳመን መሞከር ነበረብህ አሌክስ። ቆይ እነቤት አሉ እነጆኮር፣ እነጉቹ፣ እነዲቦራ እዚህ እንዳለ ሁሉ አለ ከመረረህ ማለት ነው። ከመረረህ ሁሉ ሚስጥሯን አውጣው፣ አደባባይ ላይ አውጣው፣ መብርሃን አውጣው። ከራስ በላይ ንፋስ። አንተ ልጅቷን ትወዳታለህ፣ ታፈቅራታለህ። ልጅቷ ያለችበትም አንተና ልጅቷ እናቷ ነው የምታውቁት። ሌላ ሰው እዚህ ሶሻል ሚዲያ እናስ ተወለች አዎ ያከብራት አዎ፣ እናት ናት። እንደዛ ከሆነ እንደዛ ካወራሽ እንደዛ ካወራሽ ዜድ ወጣለች ቆይሽ ሁላችሁም እናቲቱ ወጣለች አይደል? ወታ ተሰድባለች፣ ያለውን ነገር እናት እኔ እስከማምነው ድረስ እናት እናት ናት። ከአንተ በፊት አንተን አታገባም በሚለው ምክንያት ሳይሆን ከአንተ በፊት ልጅቷን የምትበድላ ከሆነ እኛም ሚዲያ ላይ ለልጅቱ ድምፅ እንሆናታል ያንን መረጃ አምጣልን። ብዙ አልሄድልም። አዳምጠኝ፣ አዳምጠኝ፣ አሞራው ከአንተ በፊት ልጅቷን ተጽዕኖ እያሳደረችባት በተለያየ ነገር ትምህርት እንዳታ አሁን እሷ ስትናገር የሰማነው ትምህርት አቁማለች፣ እንደዚህ እኔ አታገቢም ብያታለሁ። ይህን ሁሉ ነገር ስትናገር አንተ ጋር ወደ ጋብቻና ወደ ፍቅር ከመግባታችሁ በፊት ያለን ነገር ካለ አውጣው እንስመው። አንተ ጋ ግን አታገቢም ብላችሁ ሰጣገባ በገባችሁበት ነገር እሱ ነገር ለእኛ ለሚዲያም አሳማኝ አይሆንም። ምን መሰለህ ጆከር፣ እኔ እኮ ሰው እንዲያምነኝ ምናምን እንዲወጣ እኮ አልፈልግም። ገባ ነገር ያታሉ ብለን እኮ የሚያሳፍር ነገር የሚያሸማቅቅ ነገር የለም። በቃ ኦኬ፣ አንድ አንደኛ ነገር ሜላትን አምጧት። ሜላት የጀርመን ሳትሆን ሜላት ዩኬን ሜላት የጀርመኗን እኛ ጋር ታምጣት። እሷ ያለችው ሜል ዩከ ያለችዋን አምጧት። ከማንም በላይ እሷ ታውቃለች። ገባ ከማንም በላይ ማለት ነው። ኢቨን አንድ ነገር ርስት ኢትዮጵያ ውስጥ እያለች ልጅቷ እና እኔ ማርያምን ማለት ነው። ሌላ ገር አገር አይመልሰኝ ማለት ነው። ማርያምን በአንድ ቀን በቀን ሙሉ አንድ ጊዜ ነው የምትበላው፣ 11 ሰዓት ማለት ነው። ለምን ገንዘብ ትሰራለች፣ አይደል እንደ ባንክ የራሷ ጌም ትጫወታለች። ሌላው ቢቀር በሙሉ ሲወጣ ሲወጣ በጣም መጥፎ ነው። እናት በጣም ትጎዳለች ነው። ዲፖርት ታደረግ ትችላለች፣ ወረቀቷን ልትነጠቅ ትችላለች። ብዙ ስለማውራት ስለማልፈልግ መስለ እናት ነች፣ ትሳሳት ትችላለች፣ ነገ ይቅርታም ትጠይቃለች። ጥሩ ነው፣ እንደዚህ ይሻላል። ጆከር ማርያም ነገ ትልቅ ነገ ብዙ አይቻሉ። ሶሻል ሚዲያ ላይ እንደዚህ ያጋጥማል ነው ሰጌ፣ ችግር የለውም። እኔ እኮ ዛሬ አንተ ትግሬ ነህ፣ አንተ አጋሚን ምናምን ላይ ምንም ችግር የለውም። አሁን ነኝ ምንም ማፍርበት ነገር አይደለም። ገባሃ ኢቨን ለራሱ ግን ኦኬ፣ መጥታ ውሸታም ነህ ትበለኝ እና ኢትዮጵያ ውስጥ የሰራችውን በሙሉ ፕሮሞሽን ቲክታክ ውስጥ የምታገኘው ነበር ፕሮሞሽን፣ አንድ ብር አላገኘችውም። ብጭቷ ኢቨን የምግብ መብያውን ለራሱ እኛ ብር ልንላክልሽ ብለናት ኢትዮጵያ ውስጥ እያለች በምን አድርጌ ልቀበለው ያለች ጊዜ ያሳዘነች ሚል ያለች። ከማንም በላይ ሚሊ እስኪን ጠይቃት እኔ ቶ እኔ ጨቆና እኔ ማለት የቆለም ዲዛይነር ማለት እኔ፣ አንድ ነገር እናት ግን እች ልጅ የራሷን ህይወት የራሷን ህይወት ምርታ ለማየት ፈልጋለሁ። ከሷ ቤት ወጥታ ማለት ነው ገባ የራሷን ትምህርት፣ ስራ፣ ህይወት ምርታ ማየት ወይ አለው መልሰች ታስገብኛለች። ትነው ግን እኔ ማለት ነው። አሞራው ጥያቄ አለ ላንተ። ማለት እስከ ዛሬ እንዴት ኖራቸው እንደዚህ የምግብ እስከምትቸገር በቀን አንዴ እስክትበላ ድረስ ከሆነ የነበረው ነገር ሚዲያም ላይ ስትመጣ እኛም ስናያት የነበራት የመጀመሪያ ድባብ በጣም ደስ የሚል በጣም የሚያምር ደስ የሚል ነገር ነበረ። እዚ ላይ ስማየ ነበረ እስከ ዛሬ ስ እንዴት ነች ይሁላ፣ ችግር ከነበረ ማለት ነው አላውቅም። ሊኖር ይችላል ላይኖር ይችላል፣ አላውቅም። ግን እስከ ዛሬ እን ደስተኛ ሆና ነው የምናያት። ሁ እስከ ዛሬ የነበራት ድባብ በጣም ደስ የሚል ተጫዋች፣ ሳቂታ ጥሩ ነገር ያላት ልጅ ነች። መልካም ነገሯን ነው እንደውም በጣም ጨዋ ቤተሰብ እንዳሳደጋት ግርማ ሞቶ ላምትባል ጅል ጨዋ ቤተሰብ እንዳሳደጋት የሚያሳይ ጥሩ ኢትዮጵያዊ ድባብ ያላት እናት እንዳሳደገቻት፣ ኢቨን እኛ ላይ የማይታይ ነገር ነው። ውጭ ሀገር ላይ አድጋ ከሌላ ዜጋ የተወለደች ልጅ በጣም ሙሉ ኢትዮጵያዊነትን የሚያሳይ ስነስርዓት ያለው ነገር ስናይባት የኖረች ልጅ ነች እና እስከዛሬ በቀን እንግዲህ አንዴ የበላችሁ ምናምን ስላልክ ክብር ማድረግ ስለፈለግ ነው። ሀው ከም አሉ ነው ተረድተኛል። አንድ ጊዜ የሆነ ጥብ ላይ ደርሰን ነበር። ጉቺ እና የማን ድምፅ ያዘጋኔ ሌ ሚውት አርግ በሁለት ስልክ ገብተሽ ነው ድቦራ እና የሆነ ላይ ትንሽ ጸብ ደርሶ ነበር እና ቪዲዮዎች አሉ ከዴዚ ጋር ሙሉ ማስረጃ የሚያሳይ ማለት ነው። እና እኔ ላኪሊግ ስላ ዴዚ አልክል ማለች። ምክንያቱም አንድ ጊዜ ትናደዳለ ወይ ትነቅሃለች በሙሉ ስለምታወጣው አልፈልግም ማለች። እና ይሄ ሁሉ ነገር ከፈለጋችሁ ግን ከሜሊ ጋር አለ። ሜሊ ዩከይ ከመጀመሪያ ጀምራ እስከ ጫፍ ተቃለች። መጨረሻ ላይ ለምን ጠፋች? ለራሱ በጣም ይገርም። እናትየው እንዳስፈራራቻ በጣም ይታወቀም። እናት ለልጇን የምታደርገው ነገር ነው። ገባቻ፣ አውቃለሁ። ግን ይህን የሚያክል አይደለም። ለልጆቻቸው ይጨንቃሉ እናቶች። አይ ነው፣ ግን እንደዚህ ያለ ነገር አይቼ አላውቅም። ይሄ ስለመረረኝ እያወራለሁ። እናቴ እናቴ ተሰድባለች። እናቴ የተሰደበችው ለራሱ እናትየ በሰበሰበቻቸው ግሩፕ ነው። ሌላ ማንም አልሰደባትም። ኢቭን ኢቭን እናቴ ማርያምን አንድ ቀን በጣም ኃይለኛ ጠብተ ደርሶ ደርሰው አዲስ አበባ ላይ ማለት ነው። ወደ እኔ ላካት ናለች ማርያም ምንም ነገር ሳታረጋት፣ እኔ ትኬት ልቁረጥላት፣ ወደ እኔ ላካት፣ እኛ ቤት ትቆያለች እስከፈለገችው ድረስ ያለች ገባ እና እባካችሁ ምንም ኦኬ ማወቅ የምትፈልገውን ሶሻል ሚዲያ ማያስፈልግም። ይህ ቤተሰብ ችግር ነው፣ ለየራሳቸው መፍታት ይችላሉ። ኢቨን ኦኬ ፓስፖርቷ የለም ነጥቃታለች። ቀዳው ነው ግን ሶኬ ፓስፖርቱ ይወጣል እና በቤተሰብ መሀል የግድ ነው ግጭት ይፈጠራል፣ እና ንገም ይታረቃሉ። እና ጆከረን የምልህ ሌላውን ሌላውን ሳታወራ ከፈለግ የውስጥ ውስጡን ማወቅ ከፈለግ በሶሻል ሚዲያ ሳይሆን እና ሲሆን በውስጥ አግኛት፣ ዲዚን በውስጥ አግኛት፣ ለሁለት አገናኝተህ ችግሩን ንገሩኝ በላቸው። ከዚዛኒ ጊዜ ይገባል። እና ሀበሻ ያለ ደግሞ ሰው ሲሞት ብቻ አደለም፣ ጀስቲስ ፎር ከሌ አትበል። በህይወት እያለም ከጎኗ ለመቆም ሞክር። እኔ አንተ የምትለው ነገር እኔ በጣም ገብቶኛል። ግን እኔ እናት በዚህ ልክ በጣም ግፍ እንደደረሰባት እኔ የሆነ ጊዜ ላይ እንዲሁም በጎኗ እናትና ቁጭ ብላ ከሷ ጋር አያጅቦ ገብቶ ሲያሳስቃቸው ምናምን ኢትዮጵያ ኢንተርቪው ስትደረግ ይህን ሁሉ ነገር አይተናል። እናት በዚህ ልክ የምትገፋትና በጣም የምትበድላት ከሆነ እኮ አይደለም ሚዲያ ላይ መንጣት ቀርቶ መሳቅም መጫወትም። በጣም ልጅቷ ደስተኛ ህይወት ነው በጣም የምትኖረው። ምናልባት ጆከር ከሱ ጋር ባለው ሪሌሽንሽፕ እንዳይሆን እኮ እኔም እየጠየኩ ያለሁት ያንን ነገር። እናጣሁን ጉቺ፣ እኔ የሆነ ቆይ ልጨርስ። አንተም ተናግራል፣ ሚዩት አድርገን አዳምጠናል። አንተ ጋር ባለው ነገር እናት ሀያ ዓመት ሙሉ እኔ ለልጄ ብዬ ነው ይሄ ስነመ ኢትዮጵያዊ ዓይነት ስትላት አዎ እኔ ለልጄ ብዬ ነው ትዳሬን ሀያ ዓመት ሙሉ ለሷ ብዬ ትዳሬ አርጌ እሷን ይዤ ነው ያሳደግኩት አለቻት አይደለ እናቲቱ። ስለዚህ እኔ እናቱና እናቱና ምንም ለልጇ ከማህፀኑ ያወጣች አንተ በምትለው እቺ ልጅ አሁን አስራ እንደዛ ከሆነ ወደ ሚዲያም እንድትመጣ አይፈቅድላትም ማለት ነው። እንደዛ ከሆነ ሚዲያ ያመታ እንድታወራ ሁለተኛ ዘረኝነት ላልከው ነገር ወዳ ወዳችሁ ፈቅዳችሁ ልጅቱና አንተ ናችሁ እንጂ ተገናኛችሁ እናቲቱ ምናልባት ላትፈልግ ትችላለች። ካልፈለገ መብቷ ነው። እናቲቱ እናቲቱ ማሳመን ባለብህ ነገር ማሳመን ነው እንጂ በዚህ ልክ ደግሞ አንተም ስህተት እየሰራ ነው። ይሄ ትክክለኛ መረጃ ከሌለ እናት ላይ እንደዚህ አይነት ፍርድ መስጠት በጣም ከባድ ነው። እናቲቱ ብዙ ነገር ሁና ነው ያሳደገቻት። በዚህ ልክ ራሱ መነገር ማለት በጣም ይሄን ማስቆም ያለባት ስለ እናቴ ማን ማያቅ፣ እናቴ እናቴ ናት። አንተም ቀሬ ነህ፣ ግን እናቴን በማሳምንበት መንገድ ያሳምናለው፣ ተወይ ብላ እንት ማለት የነበረባት ልጅቷ ናት። ለአንተም ክፍተት የሰጠችው ልጅቷ ናት። ግን ቢሆንም እኔ እያልኩ ያለሁት ነገር እናቲቱ አይሆንም ካለች ከእናቷ ውጪና የራሷን እንትን ብላ መፈጸም ትችላለች። በዚህም ልክ ማሰደብም ማስነገርም አይገባትም። ብታዋጡት ምንም ይህን ትሆናለህ ይህን ትሆናለህ የሚሆነው ከዚህ በላይ ምንም የምትሆነው ነገር የለም። እናቲቱ ዶክተር አንድ ነገር ንገር፣ አንድ ነገር ብቻ አንተ እናቷ ትክክል ናት። እንትን አንተ በመረጥከው በዘር በሃይማኖት በምናምን ነው የምታፈቅረው ማለት ነው። እሷ ፒር ልንገር እሺ እሱ እኔ ፒር አማራ ነኝና አማራ ነው የምታገቢ አጋጣሚ ያላፈቀረችው አማራ ካለስ እሺ በጣም በጣም ጥሩ ፍቅር እኮ ድንገት ነው እኔ አማራ ካፈቀርኩ እናቴ ትግራዋይ አግቢ ብላ ነው ልታስገደኝ አያገባትም ስለእኔ ፍቅር እሺ ስለእኔ ፍቅር አያገባትም ልጅቷ የምትኖረው እንኳን አይደለም ኢትዮጵያ ውስጥ በቤተሰብ እየኖሩን ፔስታል የሌለን ፔስታል ሙሉ ልብስ የሌለን የሌላችሁ ሴቶች መብታችን ነው ብላችሁ አግብታችሁ ትሄዳለች። እናቲቱን እዚህ ጋር ማሰደብ አይገባትም። አታገቢ አንቺ አማራ ነው የምታገቢው አለቻት፣ አይደለ አማራ ነው የምታገቢው ካለቻት፣ አይ ይህን ካልሽን ጠይቀቻት አስጠይቅም ቢያለቻት፣ አይደል፣ ሻንጧን ጠቅላ እናቷን ሳታሰድ መሄድ ትችላል። እናቲቱ ግን መብቷ ነው፣ አሳድጋለች፣ ደሟን ጠፋ አርጋ ለአበቷን አንጠፍጥፋ አሳድጋለች፣ መብቷ ነው፣ እናት ናት። ኦኬ፣ ጆከር ነገ የሆነች ልጅ ታንቃ ብትሞትም እና እና ምኑና ነው ታንቃ የምትሞተው? አሞራው ከምርህን ነው፣ በጣም ከምርህን ነው። ከእናቷ ጋ ለምን አታወራም? ከእናቷ ጋ ውራ፣ ከዲዚ ጋ ውራ። ማታውቀው ብዙ ውስጡ ሚስጥር አለ። እዚህ አደባባይ ተኛ ምናማናውቁ ምናምን ሽጣት አለች፣ ለባለሀብቱ ሽጣት አለች። ወይስ ምንድን ነው? እኔ እኮ ግራ ደግሞ በቃ ልጅቷ እናቷን ማሰደብ አይገባትም። መብቷ ነው። አ አሜሪካ ነው የምትኖር። አዳምጭኝ እኮ በእንትን አሜሪካ ነው ምትወጣው ጊፍቲ ምናምንም እሷ ምንም የምትጠቀምበት ልጅ አለችም። ኢትዮጵያ አታ የሰራችው እንኳን ዲዚ አልተጠቀችበትም። እናቷ የአሌክስ እኩያ ፍቅረኛ ይዛ ነው ቁጭ ያለችው። ዲዚ እንኳን ከእሷ ጋር አትኖርም። አርፋችሁ ቁጭ በሉ፣ አርፋችሁ ቁጭ በሉ። ዝም ብላችሁ እንድናወራ አታርጉ፣ እንድናወራ አታርጉ። አሁን እኮ እናንተ የምትናገሩት ነገር እኮ የግል መብቷ ነው እኮ ለምን የአምስት ዓመት ህጻናት ጊዜ መብቷ ነው መብቷ ነው። ለልጅቷም እዘኑላት፣ መብቷ ነው፣ እዘኑላት። ምን ላይ እንዳለች እወቁ። ዝምብላችሁ እናት እናት፣ አዎ እናት ናት። እናት እናት አንቺ በኃይል ዕቃ እላ ምንድን ነው የምታ ልጅ የመጀመሪያ ነገር አዳምጪ። ልጅቷ እናቷን ይዛ መጣ። ገመናዋን መብቷ ነው። እናቷ እናቷ እናቷ መብቷ ነው። ልጅቷም እናት ግን የመፍረድም የማዘዝም እንደ እናትነቷ መብት አላት። አይሆንም አለቻት ልጅቷ እቃዋን ጠቅላ ወደ አሞራው ጋ መሄድ ትችላለች። መብቷ ነው። አሜሪካን የምትኖረው ህግ ያለበት ሀገር ላይ ነው የምትኖረው። ብዙ ነገር ማድረግ የምትችል የምትችልበት አቅም ያላት ሰው ናት። ስለዚህ አሁን አሳልፋ ልትሰጥ ትችላለች። ለእናቷ አሳልፋ መስጠት ካልፈለገችስ አሁን ያው አደባባይ ላይ ሚስጢሩ ወጥተዋል። ምን ወጥተዋል? አሳልፋ እንደዚህ አናረግን። ኦኬ፣ ዜዶ አንዴ፣ አንዴ፣ ቆይ። ለምን ጆከር እንደዚህ አናረግን ነው እናቷ መብቷ አይደለም

መብቷ ቢሆንም ለልጇ ሪስፔክት መኖር አለበት። እንደእን ያለ እናት እንቅርት ብሎ አስር ሺህም እናት አይኑረኝ፣ እንደዚች አደባባይ ላይ የምታዋርደኝ እናት አይኑረኝ። አልፈልግም፣ አልፈልግም። ልጄ ሰካራም ናት እያለች በሰው እያሰደበችኝ የምትውል እናት ከሆነች አልፈልጋትም። እናቴ አትውን እናቴ ለወንድ ብላ ቆይ መብቷ ነው።

ስለ ልጅቷ የሚባለው ነገር ልጅቷ መብቷ ነው፣ መውጣት ትችላለ። አሜሪካ እኮ ነው የምትኖረው። እናቲቷ አይሆንም ካለቻት ወጣ አሞራው ጋር መኖር ትችላለች። አልኩሽ አለከ ህፃን ልጅ እኳ አለች፣ ህፃን ልጅ አለች። ምን አጨቃጨቃችሁ ወደ ዘረኝነት ምናምን ምናምን። እኔ በትዳርና በጥቃቅን ነገር ስንት የምሰራበት የዘረኝነት ራሴ ለሚሞጣው አማራ ድምፅ መሆን አለ በዚህ ሰዓት ራሱ ዚ አጀንዳ ገብቼ መነጋገርም አልችልም፣ እውነቱ ልንገርሽ ማን እኔ ስለ ወሸላ እና ስለ ሙሙ ነ ገብቼ እዚህ ጋር እንትን ልጅቷ እናቲቷ አይሆንም ካለቻት አሞራው ጋር ቀጥ ብላ መሄድ ትችላለ። የመሄድም አቅም አላት። ልጅቷ እንዴት ነው አሜሪካ እየኖረ አፍና ያዘቻት ምትቆይቆይቆይ ጆከር ፓስፖርቱን ቀደደች። በምንድን ነው የምትመጣው ወደዚህ? አንድ ነገር ስላልገባ አንተ በምትሄድበት መንገድ ሂደህ ልጅቷ ማገኘ ልጅቷ ፈቃደኛ፣ ጋይስ ሁላቸው ማለት ነው። ነገ ማታ በሙሉ አድርገን ቅርጽ። አሞራው አንድ ነገር ብቻ ልበለ፣ አንድ ነገር ብቻ ልበለ፣ ልጅቷ ከፈለገችህ አንተ በፈለግህበት መንገድ ታግለህላትም ማስወጣት ትችላለህ። እናቲቱ ግን ስላለችው ነገር ስላሳደገች ለተናገረችው ነገር እናቲቱ መሰደብ የለባት። ይሄ በድላታ ለምትሉት ነገር የበደለችው ነገር ካለ አውጡና ለጥፉት። በቃ ከዚህ በላይ ዜድም እየተናገረችው አለባት ሰው የለም። ጆከር ማንም የስደባት ሰው የለም። ገባ